ሱረቱ ልመሰድ አልመሰድ ማለት የዛፍ ልጣጭ ነው። ልጫ፣ በተለይ ግራር፣ የበረሃ ዛፍ ማገዶ ይቋጠርበታል። ግመሎች ላይ ጭነት ይታሰርበታል። ተገምዶም ያ ተገምዶም ግመሎች ይጎተቱበታል አልመሰድ ይባላል። ሱረቱ ሰበባለው ሰበብ አለው። ነቢዩ ስ ለም ሰፋ ላይ ሆነው ዋአንዚር አሺረተከልአክረቢን ቅርብ ዘመዶችህን አስጠንቅቅ የሚል ትዕዛዝ በመጣላቸው ጊዜ ዋሰባሀ አሉ ዋንጋቴ አሉ። ከዚ በኋላ የተገኘ በአካል መገኘት የቻለ ተገኘ ያልቻለም መልእክተኛ አላከ። ከዛ በኋላ ሰዎች ሆይ እኔ አሁን ከዚህ ተራራ በስተጀርባ ጠላት ተዘጋጅቷል፣ ሊወራችሁ ብዬ ብላችሁ ትቀበሉኛላችሁን? አዎ፣ አንተ ዋሽተህ ምች እናቀሃለን፣ በል እንቀበልሃለን አሉ። እንግዲያውስ እኔ በዚህ ጣዖት አምላክነታችሁ ከአላህ በኩል የከበደ ቅጣት ሳይመጣባችሁ በፊት ከአላህ በኩል የተላኩ መልእክተኛ አስጠንቃቂያችሁ ነኝ ብለው ሲሉ አጎታቸው አብዱል ዑዛ ኢብኑ አብዱል ሙጠሊብ አቡ ላህብ የተባለው አሊሃዛ ጀማዕተና ለዚህ ነው የሰበሰብከን? ተበለከ ተባ ጥፋ ያጥፋ አላቸው። ኩዙ አላ የደይ ይሄን ሰው እሰሩት ያዙት።

ያፈራቸውም ልጆች ከሰበ ያፈራቸውም ልጆች አይጠቅሙትም። ሰየስላ ናረን እሳትን ይገባል። ዛተ ላሀቢን የመቀጣጠል ባልተቤት የሆነችን እሳት ይገባል። ወምራአቱሁ ሚስቱም ኡሙ ጀሚል የተባለችው እ አልኡመውያ ሚን በኒ ኡመያ የሆነችን እሷ ደግሞ በነብዩ ሰለላሁ ዐለይሂ ወሰለም መንገድ ላይ የበረሃ ሾህን እያመጣች ታፈሳለች። ይሄን ትለቅማለች፣ እሳቸው ሲወጡ በሌሊት እንዲወጋቸው መርዛማ ሾህን። ወምራቱሁ ሚስቱም እሳትን ትገባለች። ሐማለተል ሐጠብ ሀል ነው ይሄ እምትነድበትን። እ ሐማለተል ሐጠብ ያንን ማገዶ ተሸካሚ ስትሆን እንደ ዱንያው ማለት ነው፣ እዛ አላህ ያሸክማታል። ዱንያ ላይ እሳቸውን ለማስወጋት ነው፣ እዚህ ላይ ደግሞ ልትቃጠልበት። ፊ ጂዲሃ ጂድ ማለት አንገት ነው፣ በአንገቷ ላይ ይኖራል። ሀብሉም ይመሰድ ከልጫ ከግራር ከዛፍ ልጫ የሆነ ገመድ እሷ ማገዶቹን ታስርበት የእሾህ ማገዶን ታስርበት የነበረው እዛ ላይ ደግሞ አንገቷ ላይ ይደረግና፣ ቱስሐቡ ቢሂ ፊናር፣ እሳት ውስጥ ትጎተትበታለች። ወልያዙ ቢላህ